ጂሃን ክፍል ውስጥ ቁጭ ብሎ እየታገሰን ያለው በመሀል እንደዚሁ ሴፍ ላይ ትጋባ ጀመረም በአይኖቹ እያየ እያበረቸው ይተነፍሳል። እሺ እንዴት ነህ? ጭንቀት ይዘዋል እንዴ? ምንድን ነው የፈለግሽው? ነገር አለ ንገረኝ፣ እያለ ይናገራታል። አይ አይ አይ እኔ ልፈልግ አንተ ልጠይቅ ነው እንጂ የመጣሁት፣ የፈለግኩ ነገር አለ። አይ ምንም አይደለም። ሜሊክም በመጨረሻም ለአመታት የሚያስፈረርባትን ነገር አድርገህ ከዚህ ቁጭ ብለህ እንደዚህ ታያለህ። አይደብርህም? ግን ማለት ምንድን ነው ሊገባኝ አልቻለም። ምንድን ነው? ሜሊክ እኮ ላደረገችው ነገር ነው፣ ቅጣቷ ነው። በሽጉጥ እኔም መታኛለች። አንተ እኮ በመጨረሻ ሜሊክ እናልጋቸዋል፣ አገታቸዋል። እሱም ማሰብ አለበት። እሺ መጀመሪያ ያሉ ነገር ረስተን አሁን እንደዚህ ለመሆን የምሞክረው ኖ፣ እኮ ወንድሟ ነው ለ ለሜሊክ ወንድሟ ነው። ጅሃን ንቃ፣ እሱ ዝም ብሎ ሊቀመጥ አይችልም። ያንተን ጉድጓድ ነው የሚቀፈርበት። ምንም ይሁን ምንም፣ ሜሊክ አንተ ላይ ተኩሳ ሊሆን ይችላል፣ አንተም ተኩሳ። ጅሃን ራስን አረጋጋ እና በጣም በጣም አስበት እያልኩ ነው ያለሁት። ምንድን ነው ቆይ፣ ሊገባኝ አልቻልም። ቆይ አሁን ምንድን ነው እያልሽኝ ያለሽው? የእኔ ችግር ነው ነው፣ ሌላ ማንም ሰው አይደለም። ሜልክ እጇን ያገኘችው ምንም ነገሮች እንድታወሪ አልፈልግም ከዚህ በኋላ እሺ። ማናደድ አልፈልግም፣ ግን ችግር የለም እኔ ችግር የለብኝ፣ ግን እወቀው። ሁሌም ቢሆን የሚቆጨው አንተ እንደሆነ እንድታውቀው እፈልጋለሁ። እሺ ሁሌም ቢሆን ጭንቅላትን፣ ይሄ የሚሆን ነገር ውሸት ጭንቅላት ውስጥ እየመገብከው እራስን ሌላ ነገር ውስጥ እየከተትክን ያለው እሺ የምትነግሪኝ ነገር እንዳለ ነገር ሰምቻ ነው። ስለዚህ በቃ አይ እኔ እያልኩ ያለሁት ሜልኪን ስለምትወዳት ነው። እያንዳንዱ ነገሮች እስቲ እናያለን። በመጨረሻም አንተ እስቲ እሷ ታስራ፣ አንተ እዚህ ዘና ብለን እንደምትኖር ማለት ነው። እሺ ደህና ደር ብላ ተናገረውና ጭንቅላቱን ነካታው ትሄድ ጀመር። እንደወጣች በረችሙ የተነፍሳል፣ በሀሳብ ይዋጣል። በሌላ በኩል ደግሞ ይስማ ቀጥ ብላ ወታ

ደብዳቤውን እዛው ሳይታይባት ገጥ ብላ ትሄዳለች። ነገር ግን ባይኖቿ ትከተላታለች። በጣም የጠረጠረችው ነገር ያለ ይመስላል። በሌላ በኩል እንደዚሁ ሴቢላ ቆጭ ብላለች። ክፍሏ መሪን ኳኳና ስማት ገባለች። ሴቢ ላይ መልክት ታምጪልሽ ያለው ከማን ከኑ የምርሽን ነው ብላ ደብዳቤውን ትሰጣታለች። ይሄም አለ ብላ አበባም ትሰጣታለች። እንደዚሁ ዜብ ላይ በጣም ትደሳታለች፣ ታክባታለች፣ በጣም አመሰግናለች። በጣም ነው ማመሰግንሽ። በቃ በቃ እኔ ሊድ ሕክመት እንደዚሁ እንድነቃብኝ አልፈልግም። እሺ፣ እሺ፣ እሺ፣ ቻው ሂጂ ብላ ትነግራታለች። ስማ እየተሯሯታች ትወጣ ጀመረ። ተላከላትን አበባ ታሸቷለች። ወደ መቀመጫውም ትቀመጥና የጻፈላትን ደብዳቤ ታነባለች። እሱ እንደዚሁ ይላትን ደብዳቤው ላይ እንደዚሁ ያሰበች ትወጥ ትዋጣለች በሀሳብ በጣም አፈቅርሻለሁ የኔ ፍቅር፣ ከምታስቢው በላይ እድሜ ዘላለም ከአንቺ ጋር ነው መሆነው፣ አብረንም ነው ምን ሞተው። ትንሽ ጊዜ ጠብቂኝ። እኔና አንቺ ችግርና እንጂ እንደዚህ አለያያችን በመሀል እንጂ ማንም ሰው አይለያየንም እያለ ብዙ የሚያስቁና ደስ የሚሉ ቃላቶችን የተላበሰ ደብዳቤ ጻፈላትን ታነባለችም በጣም ብዙ ነገሮችም ስለ ላክላትም አበባም ሳይቀር እያንዳንዱ ነገር ጻፈላትን ስታነብ ከአይኖቿ እንደ ጉድ እንባ ይፈስ ጀመር። በሌላ በኩል ደግሞ እስር ቤት ውስጥ እንደት ሲሁ ልብሷን እየለበሰች ን ያለችው ወደ ልብሱ ውስጥ ከገባች በኋላ ሜሊክ፣ ሜሊክ እንኪ ውሃና ይህ መድኃኒት ሰጪ ቫይታሚን ነው፣ ይጠቅምሻል። ግን በጣም መሰግናል፣ በጣም መሰግናል ሰጂ ሰጂ እያሉ ይሰጡታል። ወዲያ ነው ትወስዳለች፣ ዋም ትጠጣለች፣ እንከባከቧታል። አሁን እንዲህ ነሽ ደህና ነሽ? አሁን ደህና ነኝ። ዛሬ በመጨረሻም ታይሲንና ወንድሜ ናናገር የነበረ በጣም ደስ የሚል ነገር ነው። እውነቱን ለመናገር ተስፋ የሚሰጥ ነገር ነው የነገሩኝ። ደህና ሆናለሁ የሆነ ነገሮች ይቀይራሉ በቅርቡ እያለች ተናገር ጀመርያም ነጋጋት ላይ በመጨረሻም ሱፉን ገጭ አድርጎም ወደ ውስጥ እየገባን ያለው ወደ ሆቴል ወዲያውኑ በር ጋ ይቆም ሰው ነው ነበረ። በጣም ግራ ይጋባሉ። ሆቴል ውስጥ ያሉ ሰዎች እንዳዩት እንዴ የሜሊክ የሜሊክ ወንድም አይደል እንዴ ምን ይሰራ መጣ እያሉ ሰራተኞቹም ያንሾካሽካሉ። ዞር ብሎ ካያቸው ዋላ ደረጃውን ይወጣል ጀመር። ወዲያውኑ ወደ ላይ ችግር እንዳይፈጠር ተስፋ እናደርጋለን ያሉ ሰራተኞቹ ያግሩ መገኘ ያሉም ሰዎች እንዳዩት አስተናጋጁ ሲያቀር አይናቸውን ይጥቁበታል እንደዚሁ ጀሃን ከፒናር ጋር እያንዳንዱ ነገሮችን እያየና እየሰራን ያለው በመሀል ግን እንደዚሁ ደረጃውን እየወጣ ያየው ጀምሩ ጽፉን ያስተካከልና ለመጨረሻ ኖ ቀጥ ብሎ ደረጃውን ያወርድ ጀመር። ኮሬዳን በኋላ ፊት ለፊታቸው ገጭ ማለት ጀምራል። አ እንዴት ናችሁ፣ ደህና ናችሁ ብሎ ኮቱን ያወልቅና እንደዚሁ ያቸው ጀመር። ምን ምን ደግሞ ልሰራ መጣ ምንድነው? ሰሮሲ እያል ይናገረዋል። አይ አይ አይ ምንድነው ለባችን ይህን ያገናኝተው ነው። ናፍቀኝ ነበር እንደ እውነቱን ለመናገር ዛሬ ጠዋት ሊያስበኝ ይሆናል እ እያለም ይናገራል። ከትብሎ ዝጋር ጀሃን ካለበት ተነስቶ ወደሱ ጋር እየተጠጋ ምንድን ነው እያወራ ያለው እያለም ጠይቆች ምን ልታረግ መጣ ምንድን ነው እያለ ይነግራል። ለማድረግ የፈለኩት በጣም ብዙ ነገሮች አሉ፣ ግን የመጣሁትን በመጨረሻ በመጨረሻም ክፍሌ ለማስመሰል ነው። አ ይሄ ክፍል ነው ምን በጣም ትቀልዳለህ፣ ቀሎችን በመጨረሻ ማይጠገብ ሆኖ አይ እያለ ይናገሯል። ቆይ ላሳይክ ብሎም ወደ ደረቱ ይገባና፣ ቆይ እስቲ ያው ይቅርታ አስጠበቅኩ፣ አንዴ ቆይ ብሎም ከደረቱ ወረቀት ቢጤ በደብዳቤ ተጻፈና ማተብ ያለው ነገር ያወጣ ጀመርም። ወዲያውኑ ይህ ምንድን ነው እያለም ይጠይቀው ጀመርም። አንብ በስቲ፣ ለአንተ ይጠቅመሃል እያለም ይናገረው ጀመርም። ወዲያውኑ እንደዚሁ ደብዳቤውን ያነባል። በመጨረሻም ይሄ እንደምታዩ ፍቃድ እንዳለኝ ነው በመጨረሻም እያንዳንዱ ነገሮችን የታይሰን ድርሻ እኔኔ የማንቀሳቀሰው ከአሁን በኋላ እያለም ይናገረ ጀመር። ስለዚህ ያው ክፍሌ እኔ ስለሆነ እያንዳንዱ ነገሮችን ማስተካከልና ማስረት አለብኝ። ታይስን በመጨረሻ እናንተ ሁሉ ነገሮችን አስረከበ ማለት ነው? አዎ እንደዛ ነው። ቆንጆ ቆንጆ፣ በጣም ደስ ብሎኛል። አዎ አዎ። ግን ይህን ነገሮች ለማድረግ ምን አነሳስቶ ነው በምን አይነት ነገር ተስማምተ ነው? እርግጠኛ ነኝ የራስን ህይወት ገብረ መሆን አለበት። አምሮ ባህል ደግሞ እንደዚህ አምሮበት ምናምን በጣም በደስታ ነው የመጣሁ ማለት ነው። እውነቱን ለመናገር እንደዚህ አይነት ትዕግስት በጣም አይቼ ባል አቅም ብዙ ነገሮች እኮ ይቀየራሉ ቀስ በቀስ። ከሃም በኋላ እኔ ነኝ አለቃ፣ ናንተ። እሺ አለቃ። አዎ በጣም በጣም ጨዋታዋቸው እየተመቹን ያሉት እዚሁ እርስ በርስ ይበሻሸቁ ጀመር። ነገር ግን ከፈገግታው ምንም ፈቀቅ አላለም። በጣም ልቡ ተደስቷል። ጃሃን ግን ውስጡ እያረረ ያለው ስለዚህ ካሁን በኋላ ለራሴ ቢሮ እንድፈልግ እፈልጋለሁ ብሎ የናገረውና ወደ መቀመጫው ሄዶ ይቀመጥ ጀመር። ከተቀመጠም በኋላ በረጅሙ እየተነፈሰ ፋይሎቹን ያገባብጣል። ጠረጴዛው ላይ እግሩን ይሳቀለም ብቻ ጀመር። በጣም ትዕግስት በጣም ትዕግስት ነው ትዕግስት እያየብን ያለሁት አጃን አንዳንዴ እኮ መቀየር ያሉ በነገሮች ቶሎ ይቀየራሉ። ግን ምን ለማድረግ የሞክርክኝ ያለው ምን ለማድረግ ምንም ለማድረግ እየፈለኩ አይደለም። ብዙ ነገሮችን ለመቀየር ሞክሩ ነው ያለሁት። በመጨረሻም በወራት ውስጥ እኮ ብዙ ነገሮች ይቀየራሉ አይደል እንዴ እያለ ይናገር ጀመር ለፈጣሪ ፈጣሪ ምንድን ነው? ከሐሳብ ምን ሆነሃል? ምን ሆነሃል? መቼ እሱ ጋር ይሄን የሚያምር ጃኬት ሱፍ አውልቄ ለደባደብ ጥርስን ብመታ አፍን ብመታ ደስ ይለኛል እና ለምን አታርገው? ምን ኮጀራው አቁም ያለውኮ ይያለኝ ይናገረው ጀመር ምን ሆነሃል? ምን ሆነሃል? አሁንም እንደ ህጻን እናስብ ዴ እንደ ሰፍ ልጅ እናስብ እንጂ አሁን እኮ ትልቅ ሰው ነን፣ እያለ ነገሮችን እንደዚሁ ያበሽቀው በላይ በላይ ይጥልበት ጀመር። ስለዚህ አሁን ህጉ የሚለው ያው የሥራ ሰዓት ነው። ስለዚህ አሁን ያው በዚህ ሰዓት ምንም አይ ነገሮች አናደርግም፣ እያለ የአወራ እያለ በመጨረሻም መጨረሻ ሰዓትና ሳሚት ይገቡ ጀመር። ምን የተፈጠረው ነው ሲል ምንድን ነው ዋው ዋው ዋው ዋው። በመጨረሻም በመጨረሻ ምን የተፈጠረው ነው ወንድሜ፣ እጃለ ይነግራል። በመጨረሻ ማን እንደመጣ ንጉሱ መጥቷል፣ ንጉሱ መጥቷል እያለም ሲሚትን እያየው ያወራ ጀመር። አንዴና ሰላም ነው በመጨረሻም ኢሳት ሰላም ነው፣ ምንድነው የምትወራው አንተ? እያለ ሊጣላ ተው፣ አሁን ጊዜ አይደለም፣ ዝም በል እያለም ይናገረው ጀመር። ያረጋጓልም ሊጣላ ነበር እሱ ባይኖር። በመጨረሻም ሁላችሁንም እንደዚህ ባለመታወቂ ይከብዳል በጣም ምንድነው እየተፈጠረ ያለ ወንድሜ? እያለ ያወራ ጀመር። ኢሳት ዝም በል እያልኩ ነው ያለ ጃን፣ ለማረጋጋት ይሞክራል። ፐር አሁኑ ሂጂ እና ሰው ጥሪ እና ከዚህ ቦታ ያወጡት ያስወጡት እያለም ይናገር ጀመረ እንደዚሁም ፐረም ግን አዘቆማለች ነጅ እያለ ከት ብሎ ይሰቃል ቢናር ምንድን ነው ማወሮ ነገር አይሰማም እንዴ እያለ ል እሷ ግን ታገረግራለች ምንድን ነው የተፈጠረ ያለው ልጅ ንገረኝ ያለ ጃሃንን ጠይቋል በመጨረሻም የአስሊ ያችንና የታይስን ያችን ዋና ጎዳ አስፈጻሚና ሙሉ በሙሉ ቢሮውን ይዞ የሚሰራው ከአሁን በኋላ እሱ ነው እያለ ይናገራል። አዎ እኔ ነኝ። ስለዚህ ከአሁን በኋላ እዚህ አካባቢ በጣም ብዙ ነገሮች ይፈጠራሉ፣ ቀይ ለውጦች ይኖራሉ። ስለዚህ አደራ፣ ብዙ ነገሮች። ስለዚህ አሁን ፐርና እያንዳንዱ ነገሮች የአካውንቲንግ እና የባንክ ኦዲቲንግን እንዳለ እያንዳንዱ ነገሮች ማየት ይፈልጋሉ እና አካውንቲንግ አምጪ እና ሁሉ ነገሮች እንዲሰራ ፈልጋለሁ። ያለም ወደ መቀመጫው ይቀምጣል። እሺ እንደዛ ከሆነ ሌላ ምትን ይነግራል። አልጨረስኩም አልጨረስኩም፣ በጣም ሚያምር በጣም ሚያምር አራት የቱርክሽ ቡና ፈልጋለሁ። ደግስ ላይ እሺም ጨው እንዳይበዛበት እያለም ይናገረው ጀመረ ይህን ያዩ በጣም ግራ ይከፋሉ። ይሄ ነገር በጣም ግራ ይከፋል ያለ ይናገር። ችግሬንም ችግር የለም አሁን ወደ ስራችሁ እናንተ መሄድ ትችላላችሁ ያለ ይናገር። አንተ ብሎ ሊጣላ ሲሞክር እንዲህ እንዲህ እንዲህ እያለ እንደዚሁ ጅሃን ይናገራል። እሳ ጅሃን እንደዚሁ አሪፍ ሳሚትም በህጥ ብሎ የወጡ ጀመረ። ነገር ግን ጅሃን ቀጥሎ ይቆምና ተመልሶ ወደ ሞገ ጋር ይሄድ ጀመረ። እሺ አሁን እንዳሸነፍከኝ እንዳይመስለሽም ይሄ በመጨረሻ የመጀመሪያው ጨዋታ ነው። መጨረሻ ጨዋታም ሊሆን አይችልም። ስለዚህ መልካም ጨዋታ ይሆንልናል ለሁለታችን ብሎ ይናገረው ጀመር። ጅሃን ቀጥ ብለታል። ኖ በረጅም ይተንፍሳል ጅሃን እንደዚሁ የነበረው የዴክስኩናይ ስም የወረውረው ጀመር። በመጨረሻም ኖ ሁሉ ነገር በእጁ አስገባ ሕግማት በመጨረሻም እየተከራከረች ነው ያለችው ከሳሜት ጋር። ወዲያውኑ ድምፅ ይሰማሉ። የስምሩ ነበር። ምንድን ነው የሚሰማኝ? ብለው ሁለቱም እየተሯሯጡ ይወጡ ጀመር። ስምሩ በመጨረሻም አሉ ንጡ እንጂ ንጡና፣ አዋሩኝ እያለች ጣራ ጀመር ቆማለች። በመጨረሻም እንደዚሁ እያየች እያለ በሩ ይከፈትና ልጅዋ ተወጣ ጀመር ምንድን ነው ያምሻል እንዴ ምን ያረግሽ ነው ያለሽው አሃ አብጫለሁ አሃ ምክንያቱም በመጨረሻ እናንተ አንድ ላይ ሆናችሁ ነው እናት አይደለሽም እንደዛ ነው ዛሬ የመጨረሻ ሙነትኛ ነገሩን ታያለሽ እሺ እናት መሆኔን አሳይሻለሁ ብሎ ነው ማለቴ ብዙ ነገሮች እየተቀየሩ ስለሆነ ነው ምንድን ነው ቆይ፣ አሁን አሳባችሁ፣ እያለች እያለ እንደዚሁ ሁሉም ሰው እርስ በርስ የተያዩ እነጋገሩ ጀመር። እናቱ ትመጣለች። በመጨረሻም እንደዚሁ የሰሜ ወደ እሱ ምሩ፣ ደህና ነሽ እንጂ ወደ ውስጥ ግቢ ብላ፣ ምንም አታውቀው ትናገር ጀመር። አይ፣ አይ፣ አይ፣ አይ። በመጨረሻም ዛሬ ምንም አይነት እንግዳ የለንም፣ ምንም አይነት እንግዳ የለም ኒያሚን። ስለዚህ ወደ ውስጥ ግቢ አንቺ በዚህ ሰዓት መጣ። በመጨረሻ በሬ ላይ እንደዚህ ልጮ ያለበት ምክንያት ይኖራል። አዎ አዎ አዎ አዎ። በመጨረሻም አሁን ወደኔ መራ ማድረግ አለብን። እኔ እውነተኛ እናት እንደሆንኩ አንተ ደግሞ እውነተኛ አባት እንደሆንኩ ማስመዝገብና ማሳየት አለብን። ልጃችን አይደለም እ አይደለም እንደ ሂክመት አይደለም። ስለዚህ ሁሉ ነገሮችን እንጨርሳለን። ልጅ እጂ ተዘጋጅ ምንድን ነው የምታወሪው? ብላም ደጋግማ ጠቃለች። በቃ ጨርሻለሁ፣ ተወለበ እያልኩሽ ነው ያለው እያለች ትናገረታለች። ወደ ውስጥም ትገባለች። እሺ ምንም የምናውረው ነገር የለም አሁን ጨርስናል። ይህን ነገር ላምን አልችልም፣ ላምን አልችልም። በመጨረሻም ለዚህ ንበት ወይም ሁ ምንድን ነው ብዙ ነገሮች የሚቀየሩ ምስልሻል እንዴ በአንዴ ብላም ትናገር ጀመር። ምንድን ነው እየተፈጠሩ ያለው ነገር ምንድን ነው ቆይ? እያሉ እያ እያንዳንዱ ነገሮች ይነጋግራሉ። ያሜን በማል ትገባና፣ እኮ ምንም ያጠፋችሁ ነገር የለም ስለዚህ ምንም አይነት በቀል ሊኖር አይችልም፣ ብላም ትናገር ጀመር። አይ እኔ እኮ እንደዚህ አይነት ነገሮች አላደረግኩም ግን ላደረገችው ነገር ጥፋቷን ማመን አለባት በሚለው ነው የተናገርኳት፣ ብላም ትናገር ጀመር። በመጨረሻም ይበቃል፣ ይበቃል። እሺ፣ ችግር የለም አሁን የምታረገውን ነገር አድርግ፣ ችግር የለም ምንም የምታምጦ ነገር የለም። እሺ እንደዛ ከሆነ እዚህ ጋር ትቆም። እሺ፣ ችግር የለም ችግር የለም ስለዚህ እንሂድ ወደ ሐኪም ቤት እሺ ብላም እንደዚሁ ትናገራለች ተናገራለች። እሺ እሺ አንቺ ሂጂ፣ እኔ እመጣለሁ ብሎ ይር ጀመር። ምን ሆናል? ምን ሆናል? እች መኪና እኮ አልያዘችም ለብቻዋን እንዴት ልትዋጭልሽ? አይ አይ አይ እናቴ፣ ምንም አያስፈልግም፣ ምንም አያስፈልግም። እንደዚህ ነገር ውስጥ እንድትገቢ አልፈልግም ብላ ተናገራች ጀመር። ቀጥ ብላ እሷ በታክሲ ስትሄድ፣ እነሱ በመኪና ሄዱ ጀመር። እንደዚሁ ቆማ ግን ይክማት ፈጣሪ፣ ሂጂ ስንስጥሽ ፈጣሪ፣ ሂጂ ስንስጥሽ ብላ ተራከማት ጀመረ። እንደዚሁ ሀኪም ቤት እዚሁ መጨረሻም ዲኤንኤ ምርመራው የሚወስዱት ዶክተሮች ቁጭ ብለው እየጻፈች ነው ያለችው። ሶስቱም ቆሟሉ። አንዴ ሲ ነ ብላ ተናገርና እንደዚሁ አፏን አስከፍታ በመጨረሻ ዲኤንኤ ተወስዳለች። እሺ ያንተንም መውሰድ አለብኝ ብላ የአቶ ሰሜትንም እንደ ሲወት እሷንም ከወሰደች በኋላ እኔ ችግር የለው አምናለው ልጅ ስለወንኩ ስወልድ ስለማቅ ችግር የለውም። አባትየው ምን አይነት ታሪክ ለሷ እንደነገራትና እንደዚሁ የማደጎ ልጅ ነሽ ብሎኬት ይህን ወሬ እንዳመጣ ራሱ ይመልሳል። ዲኤንኤ ቴስቱ ከወጣ በኋላ ብላም ተናገር ጀመረ። ወዲያውኑም ከቦታውም እንዳለ የሚያስፈልገውን ለዶክተሮቹ ሰጥተው ይወጡ ጀመረ። እማ ለምንድነው እንደዚህ እያደረግሽ አለሽ? አይ፣ ምንም አይደለም ምክንያቱም እያንዳንዱ ነገሮች አሪፍ የተናገሩት ነገር እንዳለ በድራማ ተወጥቶ እንሻል እውነቱ እንዲወጣ ብቻ የሚፈልገው ብላም ቀጥ ብላም ትሄድ ጀመረ። እሷም ወደ ምኪናው ተገባ ጀመረ ወደ መኪናው ትገባ ጀመር። ከሰዓታት በኋላ እንደዚሁ ስር ቤት እንደዚሁ ስምሩ ሜሊክን ለማየት በመጨረሻም ሰልፏን ይዛለች። ወዲያውን የሷ ሲደርስ እንደዚሁ ሜሊክ የምትባል ልጅን ለማየት ነበር። መታወቂያ ማየት አለብን ነው ነው ሰዎች ደግሞ እያዩን ያሉት ምንም ነገሮች የለም። ምክንያቱም አንቺ ፈቃድ አልተሰጠሽ የሚል ነገር እንደታይ ግን እኮ ዶክተሮቹ ቢያንስ እንዳትኩ መፍቅደል አለባቸው። አይ አይ፣ ይቅርታ፣ ይህን መፍቀድ አንችልም እኛ። ስለዚህ ባክሽ አረ ባክሽ ቢያንስ ይሄን ለእሷ ልስጣትና ልሂድ። አይ አይቻልም፣ አይቻልም ብሎ ይነግራ። እሷ በጣም ተናዳ፣ ስምሩም ወደ መቀመጫው ልትቀመጥ ሲል ይለው ሰላሙ፣ ስምሩ እንዴት ነሽ ብሎ ታይሲን ይጠቀ። ስምሩ ደህና ነህ? ምን ተፈጠረ? በመጨረሻ ያን ነገር ስላልጨረስኩ የፍርድ ቤቱን ነገር ምንም ሊያሳዩ አልቻለም። ቋንዴ እስቲ ቁጭ በይ እስከዛ እኔ ስልክ ብለው ብሎ ቀጥ ብሎ ይሄድ ጀመረ። ስልኩን ያወጣና ሄሎ፣ ሰላም ነው? ታይሲ ነኝ። አንድ ነገሮች እፈልጋሉ ከአንተ ሄደ ጠበቃው ጋር ሄደ ተነጋግረ እንዳለ ነገሮች ፍቃድ እንዳታወጣ ይፈልጋሉ። እሺ በሱምሬትስም፣ እሺ፣ እሺ፣ አመሰግናለሁ ብሎ ወዲያውኑ ስልኩን ይዘጋው ጀመር። ናክሊን ወዲያውኑ ወደዚህ አቅጣጫ ብሎ እንደዚሁ ይናገር ጀመር። ከዳያቆች በኋላ ማንም ነው እንደዚህ ስምሮ እድሏን ለመሞከር ትሄዳለች። ይገባኛል፣ ይህን ነገር ማድረግ አይቻልም። ግን እባካችሁ ቢያንስ ይህን ምግብ ልስታት። አይ አንችልም፣ ይቅርታ ይቅርታል። ግን አንችንም፣ እባክሽ ተባበሪ። አይ ይህን ስለማናረግ ነው ህግ ቅጣ ይቀናል። እሺ፣ ይገባኛል ብላም ለመጨረሻ ምልክልት ወጣ ስትል አይሲ ልትጅ ምን ማድረግ ይችላል። በመጨረሻም ምንም አይነት ነገሮች ሊፈቅዱልኝ አልቻለም። በቃ ይህን የተፈጥነው እሱ ነገር የሆነ እኮ ዶክመንት ደረጧቶ የሰጣቸው ምር የምርህነው? ዶክመንቱ እንዴት ይችላል ብላ ከፍታት አነባት። ፍቃድ የተገኘ ነው ይህን ያረግኩ አንተ። ምንም እኮ አይደለም፣ ያው ዶክመንቶቹን አየውና እጅ አናገርኳቸውና መጠወንሽ ምንም ነገሮች አይደለም። በጣም አመሰግናለሁ በጣም አመሰግናለሁ እያለች በደስታ ተጠቆች ይ አይ፣ ምንም እኮ አላረኩም፣ ተራ ነገር እኮ ነው። አይ በጣም አመሰግናለሁ። ሜሊክ ልጅ እንዳያት ሚረድሀኝ በጣም አመሰግናለሁ። ና አይን አይኗን በፈገግታ ተዋለች። እሱም እንደዚሁ አይን አይኗን በፈገግታ ያጀመር ውስጥም በመጨረሻ ገብታ ሜሊክን እየጠበቀቻት ያለው። ወዲያውኑ ግን እንደዚሁ ቁጭ እንዳለች ሜሊክ በሩ ሲከፈት ታያት ጀመር። እንደተያዩም ወዲያውኑ በደስታ ከአይኗ እንባ እየፈሰሰ ልጄ ልጄ፣ እማ ብላ ዘላ ተጠመጠመችበት ጀመረ። የኔ ውድ የኔ ውድ ናፍቀሽኝ ነበር ብላ ነበር። በቀጣይ ምን አጓጊ አስደናቂ የሆኑ ነገር ግን ለቻናሉ